ስፔሲፊካሊ ከመጣህና ካወራኝ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቴትድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ሰላም አሌይኩም ራህመቱላሂ ወበረካቱ። እንዴት ናችሁ? ቤተሰብ ሰላም ናችሁ ሆይ? ሰሞኑን በጣም ብዙ አዲስ እህቶች ሰብስክራይብ አድርጋችሁኛል፣ በጣም ነው የማመሰግነው። እጀዛኩምልው ካይረን እያበረታታችሁኝ ነው። እኔም ደግሞ እንሻአላ ካአላ በታች ከእናንተ ጋር ሁኜ ያህሉ ዬን ፕሮግራም አስተካከልላታለሁ ወይም ደግሞ ቢጣቃዋን አሰራላታለሁ ብዬ ተስፋ አደርጋለሁኝ። ሰምታችኋል? አዲስ ህግ ወጥቷል። ሰምታችኋል? እኔ ዛሬ እኔ ላይ ጀምሯል ጉዳዩ ማለት ነው። ትንሽም ቢያስደነግጠኝ ግን አስተምሮኛል። አንድ የሆነ ነገር አስተምሮት ሰጥቶ ሲሄድ በጣም ደስ ይላል። ጥፋታችን ሲያስተምረን ደስ ይላል። እና እኔ ዜና በጣም እከታተላለሁኝ፣ ግን ሰሞኑን ያው እንግዶችም ምናምን ስለነበሩብኝ ዜና አልከታተልም። እንድን ገብቼ ደግሞ ደሞ ትንሽ ምን ማለባት እና ብገር አላነብም ከአረቦቹም ጋር ብዙ ደግሞ አልተቀላቀልኩም እና ጎረቤት የራሱ አልነገረችኝም እግረኛ ስላልሆነች እና እግረኞች ላይ አዲስ ሕግ ወጥቷልና ያ ነገር እኔ ዛሬ እንደለመኩት፣ እሺ ወዝ ወዝ ስል እኔ ላይ ድርጊቱ ሊፈጸምብኝ ነበር። አላህ አውጥቶኛል ማለት ነው። አዲስ የወጣ ህግ አለ። እሱም ህጉ ምንድን ነው መሰላችሁ? እግረኞች ላይ ነው፣ በእግር ለሚሄዱ ሰዎች። ይሄ አገራችን አለ፣ ግን ያው ህጉን ጠብቆ የሚሄድ ሰው አለ አላቅም። በአውሮፓ ግን አለ። እዛ ሀገር ደግሞ ለመጀመሪያ ጊዜ ነው የሰው መንገድ እና የመኪና መንገድ። መቼም የእንስሳ መንገድ እዚህ ይፈጥራሉ ብዬ አላስብም። እና ያ በእግረኛ መንገድ መሄድ ስታችሁ በእግረኛ ባልሆነ መንገድ ከሄዳችሁ ትቀጣላችሁ ማለት ነው። ስለዚህ አሁን እኛ ምንድን ነው ማድረግ ያለብን? እኔ ይሄንም መሻገሬን ነው እንጂ ቀለሙ ተቀብቷል አልተቀባም፣ ልብም ማንንም አናስተውልም እና በነገራችን ላይ ዛሬ አይሁት ልንገራችሁ። እኔ ሱቅ ነበርኩኛ ከሱቅ እቃ ይዤ አስይዤ እየሄድኩኝ ነው። ልሻገር ማለት ነው ከፊቴ አንድ ሰውዬና እነዚህ ስነ ስርዓት አስጠባቂዎቹ አለ አይደለ፣ ይሄ የሚብለጨለጭ ነገር የሚለብሱት እነሱ ናቸውና ያጠፋው ሰውዬ ስርዓት አስጠባቂው ነው። ገብቷችኋል? ፖሊሱ ይዞት ይጋማውን አውጥቶ ይቃማ ነው ቢጣቃ ነው መሰለኝ፣ ስዑድ ሳይሆን አይቀርም። አውጥቶ ቀቶት ረስቶ መልሶ በዛው በተቀጣበት መንገድ ላይ ሲሄድ ፖሊሱ ራሱ ያ ፊት ላይ እሽባክ ብሎ ሲጮሁበት እንደገና ደንግጦ ማሌሽ ብሎ ተመለሰ። ለምን እዛ ሀገር? ስላልተለመደ ማለት ነው። ስለዚህ እንዴት ነው መሰላችሁ? እስፓርት ላይ አንድ ሁለት ሦስት አራት ወይም አምስት ሊሆን ይችላል፣ በነጭ ቀለም የተጻፈ መስመሮች አሉ። በዛ ላይ መሄድ ይቻላል። ኦኬ። በዛ ያሉ ናቸው መስመሮቹ ማለት ነው። ከቻልኩ ቀርጻለሁ ካልሆነ ግን ያ የእግረኛ መንገድ ነው ማለት ነው። ወይም ሲበቅ ያ መንገድ ነው፣ በዛ መሄድ ትችያለሽ። በዛ ይሄድሽ መኪና ይገጭሽ፣ ያም መኪና ጥንቃቄ ያደርጋል እዛች መንገድ ላይ ማለት ነው። ከዛ ውጭ ከሄዳችሁ ወይም ደግሞ ድልድ እያለ መሸጋገሪያ ድልድ እያለ በውስጥ እንድጣብ ጣብ ብለን እንዘላለን ብላችሁ ካላችሁ ትያዛላችሁ ማለት ነው። ስትያዙ ይጋማ ግዴታ ሊጠየቅ ነው። ስለዚህ የኛ ሰዎች ብዙዎቻቸው ደግሞ የሌለው ሰው ስለሚኖር ራሳችሁን አሳልፋችሁ እንዳትሰጡ ጥንቃቄ ያድርጉ። እንዳትሰጡ ማለት እንዳትገቡ፣ እንዳትገቡ። መንገድ እንሻገራለን ይሄንን አጥር እንዘላለን እኛ አጥር መዝለል ላይ አንደኞች አይደለም። አጥር እንዘላለን ብላችሁ ጥረት እንዳታደርጉ። እኔ አሁን አህላምን እንዴት እንደማስተምራት፣ አላህ ይስጥር። እኛ ሰፈር ደግሞ የእግረኛ መንገድ የለም። ወላህ እውነቴን አንድ የለም። እንዴት ብዬ አሁን እኔ አቡሪያዴን ቤት የፊት ለፊት አለ ልሂድ ብዬ ብል ወዴት እና ወዴት ብዬ እንደምሻገርላችሁ አላውቅም። የለም የእግረኛ መንገድ። ወላህ እንዴት ይሆን እንደሆነ ባላውቅም ጉዱን አየዋለሁ ነው። አካባቢያችን ደግሞ ፖሊሶች አሉ በብዛትና ፖሊስ ጣቢያ ስላለ የእሷን ቢጣቃ ማሰራት ግዴታ ነው። ያ ካለ እኔም እሷም ወይም እሷን የያዘ መኪና ራሱ አጉል ቦታ ላይ ቢቆም ላይጠየቅ ይችላል። ለምን እሷ ስለሚያስፈልጋት ያወረቀት። ስለዚህ እናንተ ሚትባችንን እየተከታተላችሁ ነው። ከበፊቱ በጣም ለውጥ አለው። እያበረታታችሁን ነው። አህላ ምን አሳይን እያላችሁኝ ነው። አሁንም አምጥቼ እለጥፍላችኋለሁኝ። አሃሉም እየን በጣም ነው የማመሰግነው። በእውነት እውነቴን ነው። ሰው እንዳለኝ ተረድቶኛል። ቁም ነገር አዘል ይዤ ባልመጣ እራሱ ከጎኔ ስለሆናችሁ በጣም ቴንኪ፣ እወዳችኋለሁ፣ አከብራችኋለሁ። ምሩልኝ፣ ውድ የአገሬ ልጆች፣ በጣም አመሰግናለሁ ልላችሁ እወዳለሁ።